ተሰጥኦ ለመቀበል እንደዚሁም ደግሞ ቅዳሴውንም ለማወቅ መማር ይችላሉ። እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። የተከበራችሁ አድማጭ ተመልካቾቻችን ይህ የደብረ ዘይት ቅዱስ ሩፋኤል ሚዲያ ነው። ዛሬ ከደብራችን የቅዳሴ መምህር ጋር እንቆያለን። የአቋቋም ባለሙያ ናቸው፣ አስመስክረዋል። ስለ ቅዳሴ፣ ስለ ትምህርቱ፣ ስለ ተማሪዎቹ፣ ሌሎቹን ብዙ ጥያቄዎችን እንጠይቃቸዋለን። ከኛ ጋር አብራችሁ ቆዩ። የኔታ ስሞትንና ስራዎችን ቢያስተዋውቁን። እሺ አመሰግናለሁ። ስሜ መምህር ልውል ወንድም ነው እባላለሁ። የስራ ድርሻዬ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በምስራቅ ሸዋ ሀገረ ስብከት ከሚገኙት ታላላቅ አድባራት መካከል ከሆነው በደብረ ዘይት ቅዱስ ሩፋኤል ቤተክርስቲያን የቅዳሴ አብነት ጉባኤ እያስተማርኩ እገኛለሁ። ቅዳሴ ማለት ምን ማለት ነው? ቅዳሴ ማለት ምን ማለት ነው ለሚለው ጥያቄ ቅዳሴ የሚለው ቃል ወይም ግስ ከጥንታዊ የቤተ ክርስቲያናችን እንዲሁም የሀገራችን ቋንቋ ከሆነው ከግዕዝ የተገኘ ቃል ነው ማለት ነው። ይህም ቃል ቀደሰ፣ አመሰገነ፣ ቅዳሴ ምስጋና፣ ለእግዚአብሔር የሚቀርብ ንጹሕ ልዩ ምስጋና ማለት ነው። የአቋቋም መምህር ቅዳሴ ማስመስከር ጥቅሙ ምንድን ነው? እሺ፣ የአቋቋም መምህሩ ነው። በተጨማሪ ቅዳሴን ማስመስከር ሁለት አይነት ጥቅሞች አሉት። አንደኛው እና የመጀመሪያው እንግዲህ በቤተ ክርስቲያናችን ውስጥ የተለያዩ የአገልግሎት ዘርፎች አሉ። ከአገልግሎቶች ውስጥ የተወሰኑትን ለመጥቀስ ያህል የማይሌት አገልግሎት አለ፣ የሰዓታት አገልግሎት አለ፣ የኪዳን አገልግሎት አለ፣ እንዲሁም በአፋ በአውደ ምሕረት ያለው አገልግሎት ደግሞ የስብከት አገልግሎት አለ። እንዲሁም የዘማሪ አለም አገልግሎት አለ። የእነዚህ ሁሉ አገልግሎቶች መደምደሚያ ወይም መጨረሻ መዝጊያ የምንለው ቅዳሴ ነው። ቅዳሴ እንግዲህ ያው ሊቃውንቱ በተለይም በተጨማሪ ከሌሎች አብነት ትምህርት ቤቶች በተጨማሪ ቅዳሴን ማስመስከር ለሊቃውንቱ ሙሉ አገልጋዮች ያደርጋቸዋል ማለት ነው። ይህ ማይሌት አገልግሎቱን ጨርሰው ወደ ቤተ መቅደሱ በገቡ ጊዜ የጌታችንና አምላካችን የመድኃኒታችን የኢየሱስ ክርስቶስ ደመ መለኮት ስጋ መለኮትና ደመ መለኮት የሚገለጥበት በመንበሩ ፊት አህዱ አብ ቅዱስ፣ አህዱ ወልድ ቅዱስ፣ አህዱ ውእቱ መንፈስ ቅዱስ ብለው ቀድሰው ስጋው ደግሞ አቀብለው ህዝቡን ባርከው ያሰናብታሉ፣ ማለት ነው። ይህም የሆነው የቅዳሴውን አብነት ወይም እውቀት በተጨማሪ ከሌሎች አብነቶች ጋር አውቀው ተረድተው ስርዓቱን እንዲሁም ዜማውን ለይተው ተምረው ሲመጡ ይህን አገልግሎት ለመስጠት እየተሟላ ያደርጋቸዋል ማለት ነው። የቆየ ቅዳሴ ማስመስከሪያ ቦታዎች እንደ ዋና ዋናዎችን ቢጠቅሱልን። እሺ እንግዲህ የቅዳሴ ማስመስከሪያ ቦታዎች አንደኛውና የመጀመሪያው እኔም በዛው የቆየሁበት በሰሜኑ በትግራይ አካባቢ አቡነ ሳሙኤል ገዳም ምራደቃል። የታች ቤት ቅዳሴ ማስመስከሪያ በዛ ይገኛል። ሌሎቹ ሶስት ናቸው። እንግዲህ ሌሎቹ ደግሞ ያው ከዛ የወጡ ቅርንጫፎች ናቸው ማለት እንችላለን። አንደኛው በደቡብ ወሎ በአቡነ ኢየሱስ ሞአ ገዳም ሀይቅ እስጢፋኖስ ጉባኤው በዛ ይሰጣል። ሌላኛው ሶስተኛው ደግሞ ከቅርብ ጊዜ ወዲህ የጀመረ ይመስለኛል በደቡብ ጎንደር ጎንዲ ተክለ ሃይማኖት ገዳም በዛ ይሰጣል ማለት ነው። መማር ለሚፈልጉ የትምህርት ሳቱ ይታወቃል። እንግዲህ መማር ለሚፈልጉ ከሳምንት ከሰባቱ ቀናት ከወደ ማታ አካባቢ አስራ አንድ ሰዓት እስከ ምሽቱ አንድ ሰዓት ድረስ ከሰኞ እስከ አርብ ድረስ ይሰጣል። እንዲሁም ደግሞ ከሰባቱ ቀናት ደግሞ አረብና ረው ጠዋት ሁለት ሰዓት ከኩል ጀምሮ እስከ አምስት ሰዓት ይሰጣል ማለት ነው። ስለዚህ ማንኛውም ኦርቶዶክስ የሆነ በዚህ ጉባኤ ለመሳተፍ ይፈልግ፣ በእነዚህ ጊዜያት መጥቶ መማር ይችላል ማለት ነው። ለተማሪዎቹ ምን ይመክራሉ? ለተማሪዎች እንግዲህ የምመክረው አሁን ያለንበት ዘመኑ መልካም ነገርም አለው በጎ ነገርም አለው፣ እንዲሁም ደግሞ መጥፎ የጎንዮሽ ጉዳትም አለው ማለት ይቻላል። ዘመኑን እንግዲህ ከተጠቀምንበት ያዘመነና እንዲሁም ደግሞ በዘመኑ ካልተጠቀምን ደግሞ ወደኋላ ያስቀረናል ማለት ነው። ስለዚህ ጉዳቱ የሚሆነው ምንድን ነው? እሱ በዘመናችን የምናያቸው ብዙ ቴክኖሎጂዎች አሉ። በሚዲያ ስም ያሉ ብዙ አይነት ጊዜው ያመጣቸው ሚዲያዎች አሉ። እነሱ ደግሞ ያላግባብ ከተጠቀምናቸው አይምሮንም ጊዜንም ይቆጣጠራሉ ማለት ነው። ስለዚህ አይምሯችንና ጊዜያችንን ተቆጣጥረው ከብዙ የልጅነት እድሜ የትምህርት ጊዜ ነው እና ብዙ መማር የምንችለውን ነገር ወደኋላ እንዳያስቀሩን እነሱን ወደጎን በመተው መልካሙን የዘመኑን መልካሙን ነገር መጠቀም እንችላለን። ይህም ደግሞ መልካሙን ነገር የሚጠቅመው በተለይም በአሁኑ ዘመን ተማሪዎች እየተማሩ አብዛኛውን ጊዜ ለመቆጠብ ሪኮርድ እያደረጉ ጊዜያቸው እንዳይሻማ፣ እንዳያስቸግራቸው ከመመራቸው ሪኮርድ እያደረጉ እየወሰዱ አጥንተው መጥተው እየተማሩ ጊዜያቸውን እያሳጠሩ ብዙ ነገሮችን ይማራሉ ማለት ነው። ምዕመናን ተሰጦ ለመቀበል እንደዚሁም ደግሞ ቅዳሴውንም ለማወቅ መማር ይችላሉ። አዎ እንግዲህ ምዕመናን በተለይም የቤተ ክርስቲያናችን ውስጥ ያሉ ሁሉም ትምህርቶች ኦርቶዶክሳዊ ለሆነ ሁሉ ሥርዓቷን፣ አገልግሎቷን፣ ቀኖናዋን ዶግማኗን ማወቅ ግድ ነው እና በተለይም በቅዳሴ ውስጥ ራሱ ትእዛዝ ስላለ ይበል ካህን ይላል ካህኑ ይበል ብሎ የሚያስተላልፈው ትእዛዝ አለ ቀጣይ ደግሞ ያለው ትእዛዝ ይበሉ ህዝብ ነው የሚለው ስለዚህ ህዝቡም የራሱ ድርሻ ተሰጠው የመቀበል ድርሻ ስላለበት መጥቶ ቢማር ቅዳሴውን ተሰጠውን ስራተ ቅዳሴውን ቢማር የተሻለ ነው እና ስለዚህ ሁሉም ኦርቶዶክሳዊ የሆነ መጥቶ ቅዳሴውን መማር ይችላል የሚያስተላልፉት መልእክት ካለዎት? እንግዲህ የማስተላልፈው ቃል መልእክት የቤተክርስቲያናችን አገልግሎት ካለቀ በኋላ መደምደሚያው ሰላም ነው። ቤተክርስቲያናችን ስለ ሰላም ነው መጨረሻው የምታጠናቅቀው። እኛም በነገራችን ሁሉ መጨረሻ የምናደርገው ሰላምን አስተላልፈን ነው። እንትንም ነገር እና ሰላም ካለ መማር ማስተማር አለ፣ መነገድ አለ፣ ነግዶ ማትረፍም አለ። ገበሬውን ማርሶ ቆፍሮ ያመርታል ማለት ነው። ስለዚህ ሁላችንም ስለ ሰላም ሁሌም ቢሆን እናነሳለን እና እንግዲህ ለሀገራችን ሰላሙን ይስጥልን ለቤተ ክርስቲያናችንም ሰላሙን ይስጥልን እላለሁ እግዚአብሔር

ያዜ እየተማርክ ነው ያገኘነህና፣ እዚህ የመማር ማስተማር ሂደት ምን ይመስላል? ያው የመማር ማስተማር ሂደት መምህራችን አግባብ ባለው መንገድ እያስተማሩ ነው። ጠዋት ሳይሉ ማታ ሳይሉ ራሳቸውን ለተተኪው ትውልድ አሳልፈው በመስጠት ብዙ እውቀትን እየለገሱ ነው። እውነት ለማውራት ያው ለማጋነን ባይሆን ከቤተ ክርስቲያን እውቀቱ ባለፈ ለተተኪው ትውልድ ሥነ ምግባር ያለው መንገድ እያስያዙ ነው ያለው። በዚህ አጋጣሚ እንዲሁም እሳቸው ደግሞ መስገን ይቻለናል። ለዚህ ለቦታው የቅዳሴ መምህር መኖሩ ጥቅሙ ምንድን ነው ብላችሁ ታስባላችሁ? በዚህ አካባቢ የቅዳሴ መምህር መምጣቱ ጥቅሙ በጣም ዘርፈ ብዙ ነው። ይህ ሲባል ቦታው በሁሉም ዘንድ በምስራቅ ሸዋ እንደ ሀገረ ስብከቱ የታወቀ ነው። ከዚህም ቀደም በነበሩ ዘመናቶች የአቋቋም ጉባኤ ቤት ነው ያለው። እዚህ ቦታ ላይ የቅዳሴ ጉባኤ ቤትን ለመመስረት በጣም ብዙ ተለፍቷል። እንደውም እንደ እድል ቢሆን በሳቸው ጊዜ ነው የተሳካልን። በጣም ብዙ ተለፍቶበታል ይሄን ጉባኤ ቤት የቅዳሴውን ቤት ለመመስረት የመጀመሪያው ያው ከእግዚአብሔር በታች ያው እንደ ሀገረ ስብከቱ መሪያችን ብዙ ብፁዕነታቸው ፍቃድ የተመሰረተ ነው። ከዛ በደብሩ አስተዳዳሪ አልፎ ዛሬ ይሄው የአካባቢው ልጆች በእውቀትና ስነ ምግማር ባለው መንገድ ቤተክርስቲያንን እውቀት ባላት ነገር ለማመስገን ተዘጋጅተናልና በጣም ደስ የሚል ነገር ነው። ለቦታው የቅዳሴ መምህር መኖሩ ምን ጥቅም አለው ብላችሁ ታስባላችሁ? ለቦታው ሰዓታችሁንም እንዴት ትጠቀማላችሁ የሚለውን አብረው አያይዘህ ትገልጽልናለ። ለቦታው የቅዳሴ መምህር መኖሩ የመጀመሪያው ጥቅም የመጀመሪያው ተጠቃሚ የምንሆነው ሆነው በዚህ አካባቢ ላለን ልጆች ነው። በዚህ አካባቢ ላለን ልጆች ያው እንግዲህ እንደሚታወቀው ታሪክም እንሰማለን ሰማለን ከአባቶቻችን እግር ስርም ቁጭ ብለን የምንረዳው ነገር አለ። አባቶቻችን ይህን እውቀት ለኛ ለማስተላለፍ በጣም ብዙ ለፍተዋል። በእርግጥም በየገዳሙ ሲንከራተቱ በእንተ ስለማርያም እያሉ በጣም ብዙ ሕይወትን አሳልፈዋል። እኛ በጣም የተሻለ መንገድ ላይ ነው ያለነው። ከእናታችን ስር ሳንጠፋ እውቀትንም እያገኘን ያለነው እና በጣም እድለኞች ነን። ሌላ አካባቢ ልጆች ሰፊ የሆነ ነገርን አግኝተናል። ለሰዓቱ ደግሞ አብዛኞቹ ያው እዚህ ከተማ ላይ ተማሪዎች ናቸው ልጆቹ። እኛም ተማሪ ነን አለማዊ ትምህርት ነው ስለሚያስፈልገን ልናል እና ጠዋት ጠዋት ከጠዋት እስከ አምስት ሰዓት አካባቢ ትምህርት አለ። ከዛ ደግሞ ሰርክ ደግሞ ማታ ላይ የከሳት ተማሪ ለሆኑት ደግሞ እንደዚሁ እስከ ማታ አንድ ሰዓት ተኩል እንማራለን።

ወቡ በፍርሀትቅስእ እናመሰግናለን። አንተኛውም እንደ እዚሁ ስትማርን ያገኘንህ እና መምህራናችሁን እንዴት አድርጋችሁ ነው የምታከብሩ ብታብራራልኝ። መምህራናችንን የምናከብረው በጥሩ መንገድ እ አመሰግናለሁኝ። እንደዚሁም ደግሞ ደስ የሚለው እህቶችም እዚሁ እየተማሩ ግዙን ውዳሴ ማርያሙን እንደዚሁ ፊደሉን መልእክተ ዮሐንስን እየተማሩ አግኝተናል። ከነሱ መካከል እንደዚሁ ከሴቶቹ መካከል አንድ እህት እዚህ አግኝተናል። ምን ደርሰሻል ትምህርት? አቡተከ እሺ። መምህራችሁን እንዴት ነው የምታከብሩ? በጣም እናመሰግናለን። ቤተሰብ ውስጥ ታከብራል ታከብሪያለሽ? ለምሳሌ ምን ታረጊያለሽ ለአባትሽ ጎበዝ እግር ታጥቢያለሽ። እናትሽ እንደ ስምንት ታረጋለሽ። በጣም ጥሩ በጣም እናመሰግናለን። ህጻናቱን እግዚአብሔር ያሳድግልን። ስለነበረን ጊዜ ሁሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።